ጤና ይስጥልኝ፣ እንዴት ናቸው? ዛሬም እንግዲህ አንድ መረጃን ወደ እናንተ ለማድረስ መጥቻለሁ። ዛሬ ያያዝኩት መረጃ ብዙሀንን ያሳዘነ ያስደነገጠ ነው። እናንተም እንግዲህ ስትሰሙት የሚፈጥርባችሁን ድንጋጤና ሀዘን መገመት አይከብድም። በቀጥታ እንግዲህ ወደ መረጃው ልሰዳችሁ። የተመረዘ ምግብ በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ እንግዲህ የሰባቱ ህይወት ማለፉ ነው የተሰማው። ነገሩ እንዲህ ነው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን እንግዲህ ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንቴሊጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት ከሆነ በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ ም ምሽት አንድ ሰዓት ላይ ስምንቱ የቤተሰብ አባላት እንግዲህ አብረው እራት ከተመገቡ በኋላ በድንገት መታመማቸው ተነግሯል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ደግሞ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውም ነው የተነገረው ቢሆንም ከተጎዱ የቤተሰብ አባላት መካከል የአምስቱ ማለትም መንግስቱ ኃይሌ የአምስት ዓመት ልጅ ነው፣ የሰባት ዓመቱ መክብነ ኃይሌ እንዲሁም ደግሞ የአስራ ሰባት ዓመቱ ተክሎ ኃይሌ የተባሉት ሶስቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉን የተገለጸው የተቀሩ ተጎጂዎችን ህይወት እንግዲህ በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌ እንዲሁም የ15 ዓመቱ ገብሬ ኃይሌ የሁለት እህትና ወንድም ህይወት እንግዲህ ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ገደማ ሲያልፍ፣ የሟቾች ቁጥር እንግዲህ ወደ 5 አሻቅቧል ማለት ነው። ከተቀሩት ተጎጂዎች ደግሞ የአንድ 1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ያለፈ ሲሆን የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት እንግዲህ በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህይወቱ እዚያው እንዳለፈ ነው የተሰማው። ልብ ሰባሪና አሳዛኝ የሆነ ዜና ነው እንግዲህ የተደመጠው። የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ደግሞ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ነው እንግዲህ የተገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ተርፍ ይሆን ወይ፣ ወይስ እሷም የባለቤቷና የልጆቿ ዕጣ ገጥሟት ከቤተሰቡ መሀል አንድም ለወሬ ነጋሪ ሳይተርፍ በጅምላ እችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣሉ የሚለውን እንግዲህ ለመገመት የሚከብድ ነገር ነው። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥ እና የተፈጸመውን ድርጊት ታጣርቶ ከእውነታው ለማረጋገጥ ከምስራቅ ጉራጌ ዞን እና ከመሰንቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን እንግዲህ ኮማንደር ያለው ተመስገን ተናግሯል። የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬም አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑም ተገልጿል። ተጎጆዎች በዳግማዊ ምኒሊክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ እንግዲህ የሟቾች የአስክሬን ምርመራ ውጤትም እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችልም መረጃ ይገኛል እንደሚል ነው የሚገመተው። የክልሉ ፖሊስ ሚዲያ ክፍል ይህን ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከስምንቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ምኒሊክ ሆስፒታል በህክምና እየተረዳች መሆኑ ተረጋግጧል። በተለያየ ጊዜ እንግዲህ ይችን ዓለም የተቀላቀሉት ከአርባ ስድስት ዓመቱ አባት እስከ አንድ ዓመት ከሰባት ወር ዕድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለህዝብ ይፋ እንደሚያደርጉም ነው የተገለጸው። ክቡራን እና ክቡራት እንግዲህ ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን፣ ይሰውራችሁ። እንደሰማችሁት መረጃው እጅግ የሚያምነው ነገር ግን ለሁላችንም ደግሞ በአንድ በኩል ትምህርት ይሰጣል። አካባቢያችን ላይ ያሉ ሰዎች በዙሪያችን የከበቡንን ለማወቅ ብንሞክር፣ በእርግጥ እንዲስል ሁሌ ይቻላል ማለት አይደለም፣ እግዚአብሔር ይጨመርበት። ነገር ግን በቻልነው ልክ ደግሞ ጠንቃቃ መሆኑ አይከፋም። አይከፋምና እንጠንቀቅ ለማለት ያህል ነው። እንግዲህ ላለፉት ፈጣሪ ነፍሳቸውን ይማር እናትን ደግሞ በቶሎ ምሕረት አግኝተው እውነታው እንዲወጣ የአምላክ ፍቃዱ ይሁንልን። አበቃው።